በግንቦት 20 በዓል ላይ ከ ሰላሳ ዓመታት በኋላ የተሸነፈው የዋላቀር ኃይሎች በትግራይ ህዝብ ላይ የዘር ማጥፋት ጦርነት አውጆ የውስጥና የውጭ ኃይሎችን በማሰባሰብ የትግራይን ህዝብና መሬት ድርጅትን ህወሃትን ለማጥፋት ሲሞክሩ ደማፋሳሽ ጦርነት ገጥሞናል። የትግራይ ህዝብም ታሪክ ሰርቷል። የዘር ጭፍጨፋውን በማስቆም አሁን ወዳለው የሰላማዊ የፖለቲካ ትግል ሚራፍ ለመሸጋገርም ችለናል። የትግራይንና የትግራይን ህዝብ አቅም ለመበተን አንገቱን ደፍቶ እንዲገዛ የሚያኮራውን ትግሉን ጥላሸት እንዲቀባ ለማድረግ የጠላቶች ኃይሎችን ተልኮ የተሸከመው የኪደት ኃይሎች የጌታቸው ረዳ ቡድን ነው። የትግራይ ህዝብ ታሪክ የትግል የፈተና የጽናትና የድል ታሪክ ነው። አንድነታችን አጠናክረን እስከታገልን ድረስ ድላችን የማይቀር ነው። የህወሃት ጽህፈት ቤት ኃላፊ ፈትለ ወርቅ ገብረ እግዚአብሔር ሞንጀሪኖ በመቀለ ከተማ እየተከበረ ባለው የግንቦት ሀያ በዓል ላይ ካደረጉት ንግግርም ነው። ሌላው የደርግ ግንቦት 20 ሽንፈት ጸረ ህዝብ ኃይሎች ምንም አይነት የሰው ኃይል ዘመናዊ መሳሪያና ጥይት ቢኖራቸውም በህዝባዊ ትግል መሸነፋቸው ህያው ምስክር ነው። ግንቦት 20 የትግራይ ህዝብ በታሪክ መሰራት እንደምችል በተግባር ያሳየበት ቀን ነው። እነዚህ የግንቦት 20 እሴቶች አሁንም ተጠብቆ ለአሁኑ ትግላችን ውድ ሀብት መሆን አለባቸው። ግንቦት 20 ለትግራይ ህዝብ ልዩ ፋይዳ ያለው ቀን ነው። የትግራይ ህዝብ ነጻነቱን ያረጋገጠበት ቀን ነው። የህወሃት ጽህፈት ቤት ኃላፊ ፍትለ ወርቅ ገብረ እግዚአብሔር ሞንጀሪኖ በመቀለ ከተማ እየተገበረ ባለው የግንቦት 20 በዓል ላይ ካደረጉ ያደረጉት ንግግር የተወሰደ ነው ሚኪነኝ ከሚኪታቦረን ፎይንን ቻናል ሰብስክራይብ በማድረግ ወቅታዊ ና ታማኒ መረጃ አገኙ ሰላም ቆዮልኝ